ሀገሬ የእኔነቴ መግለጫ የማንነት ልዩ ክብሬ፣ ልብሴ፣ ጎርሴ፣ ሀብቴ አልማዝና ብሬ ማረፌ ትምዙሬ ከለላዬ፣ ልዩ አድባሬ መለያዬ ንጹህ ዛሬ የቀይ ዳማነሽና የደም ግባት የሞላብሽ የቆንጆች መናገሻ፣ የረከሰ መቃደሻ፣ የጠገበ ማስተንፈሻ፣ ለታመመው መፈወሻ፣ ለጐሰቁት መንፈሰሻ ሀገሬ የአንገት ሀብል የእጅ አምባር የኔነት ልዩ ክብሬ ማረፌ የትምዙሬ መለያ ንጹህ ዘሬ ያለፉት በመላ ያቆሙች በደም በበላ ባጥንታቸው ሰረገላ እንደ ሎሚ ተመጥጠው እንደ ሽንኩርት ተከትፈው እንደ ቆዳ ተገፈው እምቢ ለአገሬ በማለት ፎክረው ጠረፍሽን በደም አጥረው በመሃልሽ ፍቅረ ሰላም ሸንተረሩ መስኩ ለምለም ለኔ ያስረከብኩሽ ያደረቀም ዛዜ አንቺ ኮነሽ ውዳ ገሬ የኔ ዋጋ ደም ዛሬ ተቀብየሻለሁና፣ እንደነሱ ታሪክ ልሰራ በደም የኋላ ጥሽ ሥጋዬን ልሰጥ ላሞራ፣ በመቃብሬ ላይ ልትሰቀር ያንቺን ባንዴራ። ነገር ግን ነገር ግን የእሳት ልጅ አመድ ሁኜ በቃላ ባይ ጉም ተሸፍኜ የቁም ከብትኝ ብነዳ ለጥላቴ ቦምባ ለአንቺ ክብር ባልሰዋ ነፍሴን የምታሰ ለቢላዋ በታሪክሽ ባልኮራ ለተታይኩ ባላወራ ማንነትሽን ለማስከበር ወኔ በእኔ ቢጠራ ሀገሬ ጡትሽ ሬት ሆኖ ጉሮሮዬን ይከርክረው አንጀቴንም ይወርውረው ምላትና አፌን ይምረረው። ሀገሬ እምቢበል እምቢበል በለኝ

የጠላት ወዳጀ ገጣሚ ቆንስጣንጢኖስ መምህሩ ቆንስታንቲኖስ እጅግ እየሳሰው በጣም የምወዳት ዘወትር ጧት ማታ ከአገሬ ማለያት አቅፌ እየሳምኩ ፍቅሬን የምገልጽላት የዘወትር ጓዴ ትንፋሽ ይሆንላት እንደ ዓይኔ ብሌን ሁሌ ምሳሳላት አለችኝ ጓደኛ ፍቅሬን እየሸምላት ከጉያ አጠፋም እቺ ቆንጆ ሸጋ ግን አሳስቃ ወገጭኝ እንደቀልጭ አድርጋ ተመላለስኩባት በመሸ በነጋ በውበቷ አጸዳር ባለት ልዩ ጸጋም ብትረቀኝ ሳይከፈኝ እየተከተልኳት በከንፈር እርዳታ ወደኔ ስባት በነጋ በጠባ በፍቅር የማኳት በጣም እየሳምኳት እስኪያስለኝ ድረስ ለሳምባዬ ቆስላ አቃት አይመተንፈስ ከመሳሳም ብዛት እየባሰት ፍቅሬ ከመውዛትም አልፎ ቆሰለ ከንፈሬ። ጠረኗ አፍኖኝ በግሬም በእጄ ሂጄ ኪሴም ባዶ ቀረ። አመድ አፋሽ ሂጄ ገንዘብ አልጠቅም አላት ለልጅ ደወዳጄ ራሱ ተቃጥላ እኔን ስታቃጥል ምንም ቅራ ይላል ለሳምባይት ሲቆስል ሳምባ ለኩላሊት ህዋሳት በሙሉ የህይወት ያውታል አካላቴ ሁሉ የጥላት ወዳጀን ከቶ እንያት አሉ። ስታንከራትተኝ ባህሩ ጠራራ ፍቅሯ እያሻፈደኝ ሆኖብኝ ሰራራ አምላኬ እንዲያወጠኝ ከያዘኝ መከራ በጾለት ተገሩኝ እንዳይ የአምላክ ሥራ! ፈጣሪም ሰምቶ ጾነቴን ልመኔ አቅርባታ ለኝ ምረት አረገልኝ ስሟን እንዳልጠራ በጽኑ አስማለኝ። ጠረኗን ራኩት ሽቷ ማስጠለኝ የጠላት ወዳጄ ፍጹም ተለየች። ሲጋራን አቁሜ ጤነይን አገኘሁኝ። ጠላት የሲጋራ ድራሽ አባት ሽጥፋ፣ ከእንግዲህ አልይሽ አምላክ ክብሩ ይስፋ። ከጠላት ወዳጄ ከያዘኝ መከራ ይኸው ገላገለኝ፣ አቆምኩኝ ሲጋራ። ይኸው ገላገለኝ፣ አቆምኩኝ ሲጋራ። እናመሰግናለን።